እነሆ አስደሳች የምህረት ትእዛዝ ተላልፏል። በጣም በሚያሳዝን ሁኔታ እንግዲህ ይህች ህት ታስራለች እሷ ብቻ ሳይሆን ካሜራማኗም ከሊድ ካሊድ ተቂም የሚባለው ማለት ነው። በዚያራ ቪዛን ወደ ህጋዊ መኖሪያ ፍቃድ ወይም ወደ ኢቃማ ማለት ነው። ፖሊስ የነጃሽ ቲቪ ጋዜጠኛ ሀያት ከማልን የህዝብን ቅሬታ በመቀበል ላይ ሳለች በቁጥጥር ስር አውራታል። በምህረት አዋጁ መሰረት የተላለፈባችሁ ከፍተኛ ገንዘብና እስራት ቅጣት ነጻ የተደረገ በመሆኑ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራቸው የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾቼ፣ ለዛሬ ሁለት ጥብቅ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። የመጀመሪያው መረጃ ሳኡዲ አረቢያ የምትገኙ በጣም አስደሳች የሆነ መረጃ ነው የወጣው። ሁለተኛው ግን ያው ሀገራችን ላይ ነው፣ ትንሽ የሚያሳዝን መረጃ ነው የተሰማው በአንዲት እህታችን ጉዳይ ማለት ነው። ኤኒዌይስ ሁለቱም መረጃ ወደ እናንተ ማድረስ ይሆናል። ሁላችሁን ቪዲዮን ላይክ ላይክ ላይክ ላይክ ሼር ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ መረጃዎቹ ውርት መንካች እንግዲህ ከነጋ የወጣው አስደሳች መረጃ ሳዑዲ አረቢያ ለምትገኙ እህቶቼ፣ እንዲሁም ወንድሞቼ ቤተሰቦች በአጠቃላይ በጣም የሚያስደስት መረጃ ነው። ወንድም ነብዩ ሲራክ ያጋራው መረጃ ነው ማለት ነው። ከስደተኞች ጋር በተገናኘ ስለ ሳዑዲ ህግ አዲስ ነገር ሲወጣ በቀጥታ መጀመሪያ እሱ ነው የሚለጥፈው። ሁሉ መረጃዎቹ ታማኝ ናቸው፣ እኔ ባየሁት መሰረት ማለት ነው። ነቢዩ ሲራክ እንግዲህ ባወጣው መረጃ መሰረት በጣም አስደሳች የሆ እንደሆነ መረጃ ወጥቷል። መረጃውን ላካፍላችሁ። ምን ይላል? የማለዳው ሰናይ መረጃ ከወደ ሳውዲ እነሆ። አስደሳች የምህረት ትዕዛዝ ተላልፈዋል። በጉብኝት ሳውዲ ገብታችሁ ለመውጣት ለተቸገራችሁ፣ በየትኛው ጊዜ ወደ ሳውድ አረቢያ ለጉብኝት ወይንም በዚያራ ገብታችሁ ወደ ሀገር በወቅቱ በተፈቀደላችሁ ጊዜ ባለመመለሳችሁ ቅጣት ለተላለፈባችሁ ዜጎች የሳውድ አረቢያ መንግስት ከዚህ በፊት ጥሎት የነበረውን የገንዘብና የእስር ቅጣት ሙሉ በሙሉ በማንሳት ምህረት ስለማድረጉ መረጃ ደርሶኛል። ስለዚህ በዚህ የምህረት መመሪያ መሰረት በጉብኝት ወይንም በዚያራ ገብታችሁ ወደ ሀገር መመለስ ተቸገራችሁ፣ ይህ ሰናይ መረጃ ነው። በምህረት አዋጁ መሰረት የተላለፈባችሁ ከፍተኛ የገንዘብና እስራት ቅጣት ነጻ የተደረገ በመሆኑ ያለምንም እስርና እንግልት ወደ ሀገር መግባት እንደምትችሉ መጠቆም እወዳለሁ። የምህረት መመሪያው የምህረቱ መመሪያው ለሳውዲ አረቢያ ኢሚግሬሽን የተላለፈ ሲሆን በምህረቱ መጠቀም እንድትችሉ አስፈላጊ ጊዜው ያላለፈበት የጉዞ ሰነድ ከኤምባሲ ቆንሶላ፣ ምክር ቤቶች መያዝ ይኖርባችኋል ለጥንቃቄ በጉብኝት ወይንም በዚያራ ቪዛን በልዩ ሁኔታ በከፍተኛ የመንግስት ኃላፊዎች በሚሰጥ ፍቃድ፣ ወይም ህጋዊ የስራ ፍቃድ በሚቀየርበት ሁኔታ እንዳለ መረጃው ቢኖርም በአብዛኛው ደላላና ጉዳይ ፈጻሚዎች ይህን እድል የሰው ገንዘብ ለመዝረፍ ስለሚጠቀሙበት ጥንቃቄ ታደርጉ ዘንድ እመክራችኋለሁ። በጉብኝት ወይንም በዚያራ ቪዛን ወደ ህጋዊ መኖሪያ ፍቃድ ወይም ወደ ኢቃማ ማለት ነው። እናስቀይራለን ከሚሉ አጭበርባሪ ደላሎች ተጠንቀቁ። እናስጨርሳለን ካሏችሁ ቅድሚያ ስራውን ሰርተው መኖሪያ ፍቃዱን ከማረጋገጫው ሊያቀርቡና ከዚያም አጣርታችሁ ክፍያውን መፈጸም ትችላላችሁ። ከዚህ ውጭ ግን ገንዘባችሁን በየትኛው መንገድ ከፍላችሁ እንዳትዘረፉ ስል የወንድም ምክሬን እመክራችኋለሁ። ወደ ሳውዲ በጉብኝት ወይም በዚያራ ሂደው በቅጣቱ ምክንያት ወደ ሀገር በወቅቱ መመለስ ላልቻሉ የተቸገሩ በእድሉ እንዲጠቀሙ ዘንድ መረጃውን ላይክ፣ ሼር በማድረግ አድርሱላቸው። ትብብራችሁን ስለሚሹ ማለት ነው። ኤኒዌይስ ቸር ያጋጥመን ይላል ነቢዩ ሲራክ። እናመሰግናለን። በጣም የሚያስደስት መረጃ ነው። እንግዲህ ይሄ መረጃ በተለይ በሳውዲ አረቢያ የሚገኙ ወንድሞቻችን እህቶቻችን፣ አባት እናቶቻችን በዚያራ ሂደው ጊዜው አልፎባቸው እዛ ተቀምጠው ነገር ግን ገራማ ወይንም ደግሞ ቅጣት ገጥሟቸው ያንን መክፈል ስላልቻሉ ለእስር ወይንም የተለያዩ አይነት ሁኔታዎች የተጋለጡ ተጋለጡ ወንድሞቻችን እህቶቻችን ይህ አስደሳች መረጃ ነው። እንዳለው ግን ወንድም ነብዩ ሲራክ በዚህ አጋጣሚ ከሀገር የወጡ አንዳንድ ሰዎች በጣም ጭካኔ ይታይባቸዋል ማለት ነው። ቪዛን አስጨርስላችሁ፣ ይህን ይሄን እድል ተጠቅመው ብቻ ደላሎች የተለያዩ ስራ ሲሰሩ እንመለከታለን። እና በዚህ አጋጣሚ ወንድም ነብዩ ሲራክ እንደተናገረው እንግዲህ በጉብኝት ወይንም በቪዛ በልዩ ቪዛ በልዩ ሁኔታ በከፍተኛ የመንግስት ኃላፊዎች በሚሰጥ ፍቃድ ወይንም ህጋዊ የስራ ፍቃድ በሚቀየርበት ሁኔታ እንዳለ መረጃ ቢኖረኝም፣ ነገር ግን ደላሎች የሰውን ገንዘብ ለመዝረፍ በጉብኝት ወይም በዚያራ ቪዛን ወደ ህጋዊ መኖሪያ ፍቃድ ወይንም ወደ ኢቃማ እናስቀይራለን ከሚሉ አጭበርባሪዎች እንድትጠነቀቁ ከወዲሁ ማሳሰብ እፈልጋለሁ ነው የሚለውና፣ አደራችሁም በተሻላችሁ ሁኔታ ጥንቃቄ ልታደርጉ ይገባል ማለት ነው። መረጃው በእርግጠኝነት ነቢዩ ሲራክ የሚያወጣቸው መረጃዎች ታማኝ ናቸው። ሁኖም ደግሞ ነው ምንመለከታቸውና እንግዲህ ይሄ የምህረት ትዕዛዝ ከተላለፈ ኦፊሻሊ በቀጥታ እንግዲህ ኦን እንደሚደረግ ተስፋ እናደርጋለን ማለት ነው። ኢንሻአላህ በዚሁ አጋጣሚ ቤተሰብ ለመዘየድ ሂዳችሁ ወይም ደግሞ በዚያራ ቪዛ ሄዳችሁ ሳውዲ አረቢያ እንግዲህ ተደብቃችሁ ወይም ተጨንቃችሁ ለምትገኙ እህቶቼ፣ ወንድሞቼ ይሄን እድል ተጠቅማችሁ እንግዲህ ሀገራችሁ መግባት የምትፈልጉ ሀገራችሁ መግባት እንደምትችሉ እንዲሁም ደግሞ ሀገራችሁ ደግሞ መግባት አንፈልግም እንሰራለን አለ ለምትሉ ደግሞ ምናልባትም ነቢዩ ሲራክ እንደተናገሩ ከሆነ እንግዲህ ወደ ህጋዊ ቪዛ የሚቀየር ከሆነም ደግሞ በህጋዊ መንገድ ከትክክለኛ ታማኝ ከሆኑ ሰዎች አስቀይራችሁ ያው ስራ መስራት እንደምትችሉ ነው የሚያሳየው መረጃው ማለት ነው። ኤኒዌይስ ይህ መረጃ እንግዲህ በጣም አስደሳች መረጃ ነው። ለሁሉም ላይክ ሼር እያደረጋችሁ አዳርሱ ማለት ነው። የመጀመሪያው መረጃችን እንግዲህ ይመስላል ወደ ሁለተኛው መረጃ በቀጥታ ሳልፍ ሁለተኛው መረጃ እንግዲህ ትናንትና ከነጃሽ ቲቪ ተላለፈ፣ በጣም አሳዛኝ መረጃ ነበር ማለት ነው። ይሄ መረጃ እንግዲህ ፖሊስ የነጃሽ ቲቪ ጋዜጠኛ ሀያት ከማልን የህዝብን ቅሬታ በመቀበል ላይ ሳላች በቁጥጥር ስር አውራታል ማለት ነው። በትናንትና ሁለት ነጃሽ ቲቪ ሰኔ 19 ቀን 2017 ያወጣው ነው ማለት ነው። ትናንትና ከአስሩ በኋላ አይ ቲንክ ከሰዓት በኋላ ነው ያወጣው ይሄን መረጃ። የነጃች ቲቪ ጋዜጠኛ የሆነችው አሁላችሁም ታቃታላችሁ ስክሪን ላይ እንደውም ሁለተኛ ሚስት ድራማ ላይ በጣም ብዙዎቻችሁም ታቋት በዛ ነው። በሌሎችም ቲክቶክ ቦታ ላይ ምናም ታቋታላችሁና የነጃሽ ቲቪም ዜና አንባቢም ጋዜጠኛም ናት። ተለያዩ ፕሮግራሞችም በተለያዩ ሚዲያዎችም ትሰራለች። በጣም ጋዜጠኛ ናት። የነጃሽ ቲቪ ጋዜጠኛ የሆነችዋ ሀያት ከማለ እና የካሜራ ባለሙያው ካሊድ ተቂ ዛሬ ከሰዓት በኋላ የታሰሩት በአቃቂ ክፍለ ከተማ ፖሊስ መምሪያ ያለ ፍቃድ ስትቀርጹ ተገኝታችኋል በሚል ነው። ጋዜጠኛ ሀያት ከማልና የካሜራ ባለሙያ ካሊ ተቂ ቀረጻ ላይ እያሉ ተይዘው የብሮድካስት ፍቃድ ካላመጣችሁ አትለቀቁም በመባላቸው ስራ አስኪያጁ ጀማል አህመድ ፍቃዱን ይዞ እንዲፈቱ ቢጠይቅም የመገናኛ ብዙኃን ባለስልጣናት ፍቃድ ቢኖራችሁም እኛን ሳታስፈቅዱ መቅረጽ አልነበረባችሁም በሚል መታሰራቸው ይታወቃል ይላል እንግዲህ፣ ውድ ተመልካቾቼ እስክሪን ላይ የምትመለከቷት እቺ ጋዜጠኛ ምናቃትን በኸይር ነገር ነው። በጣም ብዙ መልካም ነገሮችን ሰራ ነው። በቲክቶክ አካውንቷም እንግዲህ በጣም ብዙ ጥሩ ጥሩ ነገሮችን ስታስተላልፍ ነው ምናቃትና። በጣም በሚያሳዝን ሁኔታ እንግዲህ ይህች ይህት ታስራለች። እሷ ብቻ ሳይሆን ካሜራ ማኗም ከሊድ ጠቅ የሚባለው ማለት ነው፣ እሱም ታስሯል ማለት ነው። በነገራችን ላይ በየአደባቢያው አጸያፊ ነገር የሚሰሩ በጣም በርካታ ቲክቶከሮች አሉ። ስማቸው እንትናንትና ባንልም ይታወቃል። ቲክቶክ መንደላ ያለ እነሱ እንደፈለጉ ይፈነጩ ተቀምጦ ይሄቺ ጋዜጠኛ እንግዲህ በምን ሁኔታ ታሰረች? አለችው ይፋ መደረግ አለበት። ኦፊሻሊ ከነጃች ቲቪ ስራ አስኪያጆችም የሆነ ነገር መነገርም አለበት። ማለት ማንም እንደፈለገ የፈነጨበት ሶሻል ሚዲያውን ወጥታችሁ ብትመለከቱ ስንት ብልግና የሚሰሩ ሰዎች አሉ። ቲክቶክ መንደር ላይ ማታ ቀጥታ ስርጭት ላይ ተቀምጠው እንደፈለጉ ባለጌ ነገር ሲያስተላልፉ የሚያድሩ እነሱ ያልተያዙ፣ እነሱ ያልተቀጡ፣ እነሱ የተለያዩ እርምጃ ያልተወሰደባቸው እንግዲህ ያውም ፍቃድ ኑሯቸው ቴሌቪዥን ጣቢያ ናቸው፣ ብሮድካስት ፍቃድ አላቸው እነዚህ ድርጅት ማለት ነው። እንግዲህ ይህ ተቋም እንደ ተቋም የራሱን የሆነ አካሄድ የራሱ የሆነ ብሮክራሲ አለው፣ እንዲሁም ደግሞ ብሮድካስት ባለስልጣናቶች የራሱ ብሮክራሲ አለው። ነገር ግን ይህ ቴሌቪዥን ለቴሌቪዥን ወደ አየር በሚወጣበት ሰዓት ላይ ፍቃድ ኑሮት ነው አይደለም? መቼም አየር ላይ ወጥተው ያውቃሉ፣ እነሱም ፍቃድ እንዳለው ማለት ነው። ይቺ ጋዜጠኛ ከህዝብ ቅሬታ ተቀብላለች በሚል በመታሰሯ ምክንያት የሚመጣ ነገር ምንድን ነው የሚለውን ነገር ማሰብም ተገቢ ነው፣ እና በጣም ብዙዎች ሚዲያው እንደፈለጉ እየፈነጩ ባለበት ሁኔታ አንዲት ጋዜጠኛ የህዝብ ቅሬታ ተቀበላለች ተብሎ መታሰሯ በጣም ነው የሚገርመው ማለት ነው። ሀቂቃ ማለት ነው። አንደኛ ይቺ ጋዜጠኛ የምናቃት በኸይር ነገር ነው፣ በጣም በጥሩ ነገር ነው የምትታወቀው። እኔ በግል እስከማቃት ድረስ የተለያዩ ድራማዎች የምሰራቸው ድራማዎችን በጣም አስተማሪ እና ማህበረሰቡንም የሚያስተምሩ ነው እስከምናውቀው ድረስ ማለት ነው። ነገር ግን በዚህ መንገድ ተይዛለች ሲባል እኔ በጣም እጅጉን በጣም ነው ያዘንኩት ማለት ነው። ፌስቡክ መንደር ላይ የሚሰሩትን ብልግና ብትመለከቱ ምልትሉ ነው። አክቹዋሊ እንደውም ቲክቶክ የሚባለው ፕላትፎርም ማህበረሰቡን እያበላሸን የሚገኘው ሁላችሁም እንደምታውቁት ማለት ነው። እዛ ላይ የሚሰሩ አብዛኛዎቹ እንደዚህ ያፀያፊ ነገር የሚያደርጉ ግለሰቦች ምንም አይነት እርምጃም ሲወሰድባቸው አልተመለከትንም። የወጣም ህግ የለም። ያ መጀመሪያ ሳይስተካከል እንዲሁ ደግሞ እንዲህ እንዲህ እንዲሁ ተብሎ በዚህ መንገድ መሆኑ በጣም ነው የሚከብደው። እኔም እንደሰማሁት በጣም ያሳዝናል ማለት ነው። ኢኒዌይስ እንግዲህ እሷንም አላህ ለቤቷ ያብቃት፣ ዱአ አድርጉላት። ጉዳዩም ደግሞ የነጃህ ቲቪ አመራሮችም እንግዲህ በሙሉ ሀሳቡን እንደሚያካፍሉ ተስፋ አደርጋለች። የጻፈው ጽሁፍም እንደሚያመለክተው እንግዲህ እስክሪ ላይ እንደምትመለከቱ ይችን ብቻ ነው ያስቀመጡት ማለት። በጣም በርካታ ወንድሞች ፌስቡክ ላይ የሚታወቁ አክቲቪስቶችም ይህን ሀሳብ እያጋሩ ይገኛል ማለት ነው። እንግዲህ ለቤተሰቦቿም እንግዲህ አላ ልጃቸውን በሰላም ወደ ቤቷ እንዲያስመልስላቸው ዱዓ እናደርግላት። እንግዲህ ሀያት ከማል በዚህ መንገድ ነበር ትናንትና ካሱር በኋላ የታሰረችው ማለት ነው። ወር ተመልካቾች እንግዲህ መረጃዎቹን እንደተመለከታችኋቸው እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ወደ በኋላ አካባቢ ደግሞ አዳዲስ መረጃዎች ካሉ ወደ እናንተ ማደር ሲሆናል ማለት ነው። ሁላችሁም ላይክ፣ ሼር ን ማድረግ እንዳትረሱ። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ